አንድ ለአምስት ዘረረቻቸው እኮ፣ ቅመም! አቤት ይመችሽ! በእውነት እንዴ! የብሩኬና የቤኪ ጦስ ለሶስታቸውም ተረፈ። ድንብርብራቸው ነው እያወጣቻቸው፣ አንጫጫቻቸው ማለት ነው። ብሩኬ መቤቴ፣ ተማሪክ ሁሌ ካፍክ የማጠፏ መቤቴ። ቅድስት ድንግል ማርያም ምሕረትን ትላክልክ። አጠገቡ ደግሞ ስዕል አድኖ አለ። በጣም ደስ የሚለው ነገር እንግዲህ እናታችን ማፍቅር ከልጅ ሀገራት ዳብስክ ማለት ነው። ሆስፒታልም ያው ተኝተዋል ብለው አልቀረጽንም ብለዋል። በነገራችን ላይ ይህ ቡታጅራ ሆስፒታል ላይ መቅረጽ አይቻልም። አይደለም መቅረጽ ይቅርና ታማሚ ለመጠየቅ ራሱ ግር ብላችሁ መግባት አይቻልም። እና አንድ ሁለት እንዲህ ነው የሚገባው ማለት ነው። እና ብሶ ለዛ ይመስለኛል ማለት ነው። ያው ኦልሬዲ ታመዋል ቤትም መተኛት እስከ መተኛት ድረስ ማለት ነው። ምን እንዳየሁበት ታውቃላችሁ? ብሩኪ ላይ ማለት ነው ምን ያህል ጥልቅ ፍቅር ውስጥ እንደገባ ያስታውቃል። አይታችኋል። አይቼበታለሁ እኔ በግሌ ማለት ነው። አያፈቅራትም፣ አያወዳትም ብላችሁ የምትጫጩ ነበራችሁ። ኦልሬዲ ለእናንተ ለማሳየት ነው ይህንንም ፕራንክ የሰራችው። ማለት እሷ ታውቃለች ለእሷ ምን አህል እንደሚወዳት ታውቃለች። ሁሌ የምትናገረው ነገር ነው፣ ግን እናንተ ያው ስለማታምኑ ማለት ነው። እና ያው በገሀድ ወይም በፊት ለፊት አሳየችላችሁ አሳየችል ምንጂ ወይኔ አማርኛው እንደነሱ ጠፋኝ። አይ ውርደት። እና ምን አህል እንደሚወዳት እኮ እሷ ታውቃለች ማለት ነው። የእውነት ራሱን የሳተው መተኛ ድረስ አሁን እሱ የተናገረውን ሁላችንም የምንናገረው ነገር ነው። ማለት እንዲታማችሁ የምትወዱትን ሰው በሌላ ዊ ሲሄድባችሁ በቃ ለምን ሁለተኛ ደውልልኝ እስከ ብሎክ መድረስ እኮ እንደርሳለን አደል? ግን ደግሞ በማግስቱ እንፈተዋለን ብሎክ ማለት ነው። እና ይህ ሁላችን የምናደርገው ነገር ነው። እሱ የተናደደው አንደኛ ታሟል። ታሞም ሊሄድ ነው ያለችው አይደለ? ሊሄድ ነው ነው ያለችው ደግሞ ብታዝራል አልወጣችም እኮ እዛ። እውነት እናንትና ታውቃለች፣ ስምረት ማለት ነው ስምረት የእውነት ስምረት ታውቃለች። እንዴት ታድያ በዛ ካሜራ እየተቀረጸ፣ በዛ ድንገት እንዴት ልትመጣ ቻለች? እሷ ቅመም ማለት ነው። ሰው እሷ ቴክስት አድርጋላት ነው የመጣችው ድንገት ነው የመጣችው አይደለ? ምንም ድንገታዊ ሊሆን አይችልም ወይ ከካሜራ ብቻ አይቻልም። እና ቅመምዬ አይ አንደርስታንድ ዩ፣ ስለመጣሽ ደስ ብሎኛል። ግን በጣም ተሳክቶልሻል። ያው ምትኑም ፕራንኮም፣ ምትኑ በሌላ ዌይ ባሄድብሽም እንትን የእውነት ዋጋ የሚያስከፍል ፕራንኮ ነበት። ዋጋ አስከፈላት ማለት እኔን። አሁን እሱ ደግሞ በምን እንደሚመጣ ያው መገመት አያቅትም። የእውነት እሱን ታቆጣላችሁ እና ይሄን አስፈርቷታል ይመስለኛል። እኔም ሄጄ ታይዋለሽ ምናምን እያለ ነበረ። ያው አሁን መውጣቱ እንደዚያ የተናገረ ትታ መውጣቱ ለትወና ነው ለካራክተሩ ነው እንጂ ከካሜራ ጀርባ አይሆፕ። ሶ ትገባለች ብዬ ያስባለኝ። ሶ ይታረቃሉ ነገ። ያው ይቅርታ ይቀበላል አሁንም ደግሞ ይቅርታ አልፈልግም ያላት እኮ ሄዳለሁ ያለችው እሱ ሄዳለሁ የምትይው ነው አትሄጂም ነው ያላት። እና ይሄ ማናችን የምንወደውን ሰው ከኛ ተለይቶ ሊሄድ አንፈቅድም። አለ አንፈቅድም። ይህ ሁላች ያፈቅራችሁ ታውቃላችሁ ብዬ አስባለሁ። አብዛኞቻችሁ ተፈቅራችሁ ማፍቅራችሁ ማታውቁ ናችሁ እኮ የምትጫጭት ማለት ነው እንደዛ ነው የሚያስመስልባቸው ማለት ነው እና ለማንኛውም የሞን ይሄ ፕራንክ ነው። ፕራንኩ ነገ ትናገራለች ወይም ፕራንኩም ፕራንክ ነው ለማለት ምናልባት በጣም ይቆጣኛል ካለች በሌላ ነገርም ልትቀይረው ትችላለች። አይታወቅም። እና ለነገ እናያለን ማለት ነው። ብዙ ሰው ነው የተጨነቀ። እውነቱ ለመናገር ብዙ ሰው ተጨንቋል። በእውነት እሱ ልክ ነው፣ ሁሉ ተጨንቋል ብሏል። አዎ ብዙ ሰው ተጨንቋል። እነሱ ደግሞ ለሰከንድ ሊጣሉ የማይፈልግ ኦዲየንስን ያላቸው ብዙ ኦዲየንስ የሚወዳቸው የሚያከብራቸው ብዙ ኦዲየንስ አለና እንደዚህ ተለያይተው እንደዚህ ሲጭቃጭቁ አይደለም ለመለየት ይቅርና ለአንድ ቀን እራሱ ተለያይተው ኦዲየንስ አይፈልግም። ይህን ያክል ነው የሚወዳቸው ኦዲየንስ ማለት ነው። የሆነ የሰው መውደድ ይስጣችሁ እና ለኦዲየንስ የማታስከፉ ማለት ነው ቅመምዬ ተሳቅጥልሻል እንግዲህ፣ ያው ዋጋ የሚያስከፍል ፕራንክ ቢሆንም ምንም አይደለም፣ ሰርተሽዋል። በነገራችን ላይ ሀይሜ ማለት ነው ብሩኬ፣ በምንም በጭራሽ ኔቨር ማለት ነው እንዲጨናነቅ አትፈልግም፣ በጭራሽ ማለት ነው። እና እንዲጨናነቅ የማትፈልገበት ስለማትፈልግ ነው፣ ነገራቶችን በራሷ መንገድ በራሷ መወጣት የምትፈልገው እና ይሄ ፌር አይደለም ማማዬ በእውነት ፌር አይደለም፣ ልክ አይደለም። የራስሽን እስከሆነ ድረስ የወደፊት የልጆችሽ አባት እስከሆነ ድረስ የራስሽን ሸክም እሱ እንዲሸከምልሽ ነው፣ የእሱም ሸክም አንቺ እንድትሸከሚለት ነው። ሁሉም ነገር ሚዲያ ላይ አይወራም። ሁሉንም ነገር በቃ ምስጥር የሆነ ነገር ሚስጥር ነው፣ ሴኩሪት ነው። እናንተ ሁለታችሁ ማውራት ያለባችሁ ሁለታችሁ ነው። ሚዲያ መወራት ያለበት ሚዲያ ይወራል። ሶ አንቺ የገጠመሽን ነገር ለብሩኬ ግዴታ ማወቅ አለ። እሱም እያለ ነበረ እኔ ማወቅ የለብኝም ወይ ብሏል። ኦፍኮርስ አለበት። አንቺም እንደዛው ማለት ነው። እና ቅመምዬ ከአሁን በኋላ እንደዚህ አይነት ጥሩ አይደለም። ይሄ ነው እኔ ያየሁበት ማለት በቃ። ከዚህም በፊት አይታችኋል ደብቀውም እሷ ነች። እናንተ ደብቅ ከሆናችሁ የምትጎዱት እናንተ ናችሁ፣ ለማንንም ሰው አይደለም ማለት ነው። እና የቅመም ይህን አይቼባታለሁ ማለት ነው። እና ምንም እንዲጨናነቅ አትፈልግም፣ ቡርኬ ረበስማም የአንቺ ማ ኔንጃ በጣም ምን እየተለየ ነው? እና ይሄንን ነገር ይቅርብሽ፣ ማርዬ ይቅርብሽ በእውነት እንዴ አንቺ ብቻ ለምንድን ነው? ምን በወጣሽ? ምንም ነገር ይሆን ምንም ነገር ማለት ነው። እኩል ተካፈሉ። እንዲህ የደስታ ብቻ አይደለም፣ አንድ ላይ መካፈል አለባቸው። በሀዘንም ጊዜ መካፈል ህመምሽ እሱ እንዲካፈል ህመሙ አንቺ እንድትካፈለት አሁን፣ ራሱ ከሱ ጋር እንደዛ ሞት አጠገቡ ሆነሽ ህመሙን ብታስታምሚው፣ የእውነት ኦዲየንስ እንዴት ደስ ባለው ማለት ነው እና እና ቅመምዬ እንደዛ አይባልም። እንደዛ ያው፣ ይሄ ካራክት ነው ማለት ይሄ ፕራንክ ነው ለግዴታ መውጣት ስላለባት ነው በአሁን ከካሜራ ማለት ነው የካራክቱ ስራ ነው እንጂ እንደዛ ውስጧ ሳይጎዳ ቀርታ አይደለም። እንደዚያ ሲሆን ማለት ነው። እሱም ደግሞ እንደዚያ እየተናገራት ከልቡ እንዳልሆነ አይብሶ ተረድታችኋል ብዬ አስባለሁኝ። ለማንኛውም ቅመም እየተሳትቶልሻል፣ ግን ደግሞ ሁለተኛ እንደዚ አይነ ነገር አታድርጊ። በእውነት ማለት የሚጎዳውማ እንደሆነ